እኔ እኮ በደንብ አልታወቁትም። አንተ ደግሞ እዚሁ አንዴ፣ የት ሄደ? ሰላም፣ ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደና ነኝ። ዛሬ ደግሞ አዲስ ቪዲዮ እየላችሁ መጥቻለሁ። እንግዲህ ውድ ተመልካች አዲስ ቪዲዮ እየላችሁ እየመጣሁት ርብቃንና አብል እንግዲህ ዛሬ ደግሞ ክፍል 23 ምን ላይ እንደደረሱ አብረን እንከታተላችኋለን። እናንተም ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ብትቀላቀሉ በጣም ደስ ይለኛል። የደወል ምልክት እያጠቆራችሁ ወደዚህ ቻናል ሁሉ ግብ ቻናል ስለሆነ ብትቀላቀሉ በጣም ነው ደስ የሚለኝ ማለት ነው። እና እንግዲህ ሰላም ውድ የገሬ ልጆች፣ ዛሬ እንግዲህ ርብቃና አቤል ክፍል አንድ ሀያ ሶስት ክፍል ሀያ ሶስትን እየላችሁ መጥቻለሁ። እንግዲህ እናንተም ብታበራታቱ በጣም ደስ ይለኛል ማለት ነው እና እንግዲህ ወደ ቪዲዮ ስንመጣ ርብቃ እንግዲህ እርጉዝ ነኝ ብላ ለአቤል ተናግራለች። አቤል ደግሞ እስካሁን ድረስ ለምንድን ነው እያልነገርሽኝ፣ ምክንያቱ ምንድን ነው ብሎ ሲጠይቃት፣ አይናፋር ነህ አንደኛ ደረጃ፣ እኔም ፈርቼ ካለው በደንብ ስላልተግባባን ተግባባን ይሄ ነገር ድንገት የሆነ ነገር ስለሆነ ለዛ ነው ችላ ችላ ያልኩህ። አንተ ደግሞ እንዴት ነው እርጉዝ እንደሆንሽ አንቺ ደግሞ እንዴት ነው እያወቅሹ ምክንያትሽስ ምንድን ነው ብሎ ሲጠይቃት ነበረ። የኔ ምክንያት አንድ ሰሞን ያመኛል፣ ሆዲንም ይቆርጠኛል፣ በጣም እያ አማማኝ ነበረ። በዛን ጊዜ ወጣ ብዬ ለማንም ሰው ሳልናገር ሕክምናዬን ሳረግ ነበረ። ሕክምናዬን ሳረግ በስተመጨረሻ ላይ ሕክምናው ላይ ወረቀቱ ላይ ጽፈው ነው እየሰጡኝ። እኔም ወረቀቱን አጣጥፌ ነው ዝም አርግ ቁጭ አርጌው ዝም ያልኩት ለማንም ሰው አልነገርኩም። የጤና ባለሙያዎቹ ብቻ ናቸው የሚያውቁት። አሁን እንግዲህ ፊትህ ላይ ደስተኛ እና ፈገግተኛ ሳይ ነው እየነገርኩህና ብላ ስትነግረው፣ እሺ እውነትሽን ከሆነ ወረቀቱን፣ የእርግዝናውን ወረቀት የልጁን የእርግዝናውን ወረቀት አሁን እኔ ማሳየት ፈቃደኛ ከሆንሽ አሳይኝ ሲላት ነበረ። ከዛ በኋላ በጣም እየጨናነቀችው ነበረም እየተጨናነቀችው ነበረ ምክንያቱም ምንድን ነው እንደዚህ የሚያጨናንቅሽ ችግርሽ ምንድን ነው የምን ችግር ነው እያጋጠመሽ እኔም እንደጓጓው ለምንድን ነው መቀረው ብታሳየኝስ ምን ችግር አለው ብሎ ርብቃን እየለመናት ነበረ በመካከሉ ግን እሷ በጣም እየሳቀች ነበረ ለምን እንደምትስቅ ባይታወቅም ነገር ግን ነገሮቹ በጣም ከባድ እየሆኑ ስለሆኑ እንግዲህ ለምንድን ነው እየምትስቂው? ዳይረክት ለምንድን ነው እየማታሳየኝ? ምክንያትሽ ምንድን ነው? የምንፈልገሽ ነው ርብቃ ብሎ አብየል እንግዲህ እየተነጫነጨና እየተናደደባት ነው። ነገር ግን እሽ እያለች በስተ መጨረሻ ላይ እሷም እየጨነቃት ስለመጣ በመካከሉ ደግሞ የወረቀቱን እርግዝና ፈልጌ አጣሁት እኮ ቆይስቲ፣ ባለፈው የያዙኝ ሰዎች የሆነ ነገር ወረቀቱን ሳያረጉት አይቀሩም፣ ልፈልግበት ብላ እያፈላለገች ዞር ብላ ነበረ። ወረቀቱን ፈልጋ ስታገኝ እዛው ቁጭ ብሎ እየጠበቃት ነበረ። ሲጠብቃት፣ እሺ በቃ ወረቀቱን እስቲ አምጪው አሁን ልየው ብሎ እየጠበቃት ነበረ። ወረቀቱን ይዛ በጣም ርብቃ በጣም ተጨናነቀች። እኔ እኮ ይሄን ያክል እንድትጨናነቂ አይደለም፣ ደስ የተደሰሽበትን ልጅ አሳየኝ ወረቀቱን ነው እያልኩሽ እንጂ እኔ ይሄን አክል እኮ እንድትጨናነቂ አልፈልግም ብሏት ነበረ። ነገር ግን እሱ እንደዚያ ቢላትም ምንም ነገር ልትሰማው አልቻለችም። ነገር ግር በፍጹም ልትሰማው አልቻለችም። ነገሮቹ በጣም እየከበዷት ስለመጣ በመካከሉ የሆነ ሲስተም መጣላት። ባለፈው እኮ ባለፈው የወሰዱኝ ሰዎች እኮ በጣም ነው እያጨናነቁኝ። እዚህ ወረቀት ላይ በድጋሜ ሰመራመረ የሆነ ችግር ልጄ ላይ ሳይደርስበት አይቀርም። ችግሩ ምን ይሆን እኔ ራሱ ችግሩ ሲኖሩ እዚህ ላይ ሰዎቹ እንዴት እንዳረጉኝ ምን እንዳረጉኝ ስለወጣ ችግራቸውን ማወቅ ስለምፈልግ ነገር ግን ነገሮቹ በጣም ከባድ ቢሆንም ምንም ችግር የለውም። ወረቀቱን አሳይሽ አሳይ ካለው ስትለው ነበረ። እሺ የትኛው ሰዎች ናቸው? ምንም ችግር የለውም አሳየኝ ብሎ እሺ ብሎ ተቀብሎ ነበረ። በዚህ እንዳለ ተስማምተው እሺ ተባብለው ቆጨ እንዳሉ፣ በመካከሉ እንግዳ መጣ። እንግዳ ሲመጣባቸው ወደ እንግዳቸው ትውውቃቸው ሄደው ነበረ የርብቃ የርብቃ ወንድም ነኝ ብሎ መጥቶ ሲተዋወቃቸው ከሁሉም ጋራ ርብቃ ደግሞ ወንድሜ የጠፋውበት ምክንያት እኮ አሁን ዛሬ ልነግርህ ነው ብላ እኔ እርጉዝ ነኝ ብላ ስትነግረው፣ ወንድሙም ጥሩ ነገር ነው ያረጋችሁት፣ በጣም በርቱ፣ በጣም ደስ የሚል ሁኔታ ላይ ነው ያላችሁት ብሎ እሺ ብሎ ተቀብሎ በምስጋና ነው ተነስቶ የሸኙት። ከዛም በኋላ እንግዲህ ርብቃና አቤልና እዩ አንዳንድ ነገር ሊያወሩ ሲጫወቱ እንግዲህ በመካከሉ እዩ መጥቶ ነበረ። እዩ ሲመጣ እንግዲህ አቤል ተነስቶ ወደ ሳሎን ሄደ። አቤል ከሄደ በኋላ እሱ ደግሞ ምንድ ነው ችግርሽ ሲላት ነበረ። የባለፈው ወረቀት እንዳንዋረድ እስቴናይና ሳሎን አነጋግሪኝ ብሎ ርብቃን እዩ ሲነግራት ነበረ። እዩ፣ አቤል እዚሁ ጠብቀኝ ሳሎን ደርሼ መጣለው። ምክንያት አላቅም በላ ስትሄድ፣ ከዛ ወረቀቱን የወረቀቱን ሽግሩን በደንብ አያብራር አላብራሩም እና ሲጠያየቁ ነበረ። ነገር ግን ቢሆንም ነገሮቹ በጣም እየከበዷት ነው። ከዛ እሱም መልስ ስትሰማ ታመመች። ርብቃ ምን እየሆንሽ ነው? ብሎ በጣም እየጠየቃት ነበረ። ምንም መልስ ልትሰጠው አልቻለችም። አሁንም ሶፋ ላይ ቁጭ ብላ ሆዴን እያለች ነው። መድኃኒቱን መስተገሻውንና ቪታሚኑን ዛሬ አልተጠቀምኩም ለዛ ነው ይመስለኛል። አንዴ ቆየኝ አቤል እያለችው ነበረ። እንግዲህ እዩና የአቤል እናት አንዳንድ ነገር ቁጭ ብለው አብረው እየተጫወቱ ነው። የአቤል እናት ደግሞ ሰራተኛዋን ኩሽና ውስጥ ሄዳባት ሰራተኛዋ እየበላች ነበረ። አንቺ ስራ ስሪ ነው እየተባልሽው፣ እንጂ ዝም ብለሽ ቢ ነው የተባልሽው እንዴ? ወደ ስራሽ ስትላት ምግቡን ቁጭ አረገች አነጋግራስ ስትጨረሰም እሺ ወደ ስራ ስትላት፣ እሷ ምግቡን አንስታ ነው የምትበላው። መናገር ነው ምንጉር ነው ስትል ነበረ። ነገር ግን ሁሉም በአሁኑ ሰዓት የርብቃ ነገር ነው አይመራቸውን እየበላ ያለው እንግዲህ እዩም ምን እንደነካውም አላቅም። ርብቃ እኔ ከመከርኳት በኋላ መንገዱ ሁሉ ክፍት ሆነ፣ የወረቀቱ ነገርም ትክክል ሆነ። ርብቃ በአሁኑ ሰዓት ብልጥና ጭንቅላቷ ክፍት የሆነ ልጅ ሆናለች ብሎ በጣም የስ የስ እያለ ነው እንግዲህ እዩ እዩ ለምን እንደሆነ አላቅም። ወረቀቱ እንግዲህ የእርግዝና መውረጃ እያሳየ ነው ይመስለኛል። በጣም ደስተኛ ነው። በነሱ ትዳርም እንግዲህ ለምን እንዲበታተን እዩ ፍቃደኛ እንደሆነ እኔ ምንም አላቅም። እዩ እንግዲህ ርብቃም ሊፈልጋት ይችላል። እንግዲህ እሺ፣ የኛ አስተማሪ፣ እንዴት እንዴት ነህ? በጣም ደስ ብሎ ካለ እኔም በጣም ደስ ብሎኛል ብሎ እየነገረው ነበረ። ነገር ግን እዩ የሆነ የሆነ ነገር ውስጥ እዚሁ ጥሩ ሰው ይባላል እዚሁ የሆነ ነገር እያሳየ ነው። ርብቃ ግን እሱ ጋር ሄዳ ከተመለሰች በኋላ ነው በድጋሚ ሆድን ብላ በጣም እየተጨናነቀች ያለችው እዩ ጋር ምን አይነት ችግር ነው ያለው? እሱም ጎንበስ ብሎ ወረቀቱን ደስ ብሎት ወረቀቱን በጣም እያነበበ ነው። እንግዲህ አጎት ለመሆን እፈልጋለሁ ብሎም ጠጋ ጠጋ እያለ ርብቃ እንግዲህ ልጁን ወይንም እሱ ርብቃን አስደብድቧት ልጁ እንዲወርድላት አድርጎ ሊሆንም ይችላል። ምኞቴ ሁሉ ተሳካ ብሎ በጣም ስለተደሰተ ነው። ግን ነገሮቹ እግዚአብሔር ነው የሚያውቀው እንጂ ሰው አይደለም። ሰላም፣ ጤና ይስጥልኝ ውድ ተመልካች፣ ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። አመሰግናል።